አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ፣ ፕሮቴስታንት አይደል የምባለው፣ አስራቴን የምሰጠው ለአክሱም ጽዮን ቤተ ክርስቲያን። እስከዚች ቀን ድረስ ዛሬ ጠዋት ሰጥቼ ነው የመጣሁት። አካውንት ያላቸው ምንም ነገር ላግኝ ከማገኘው ላይ አስራቴን፣ መባዬን፣ ቁርባን የምሰጠው ለአክሱም ጽዮን ቤተ ክርስቲያን ነው። አክሱም ላለችው ጽዮን ቤተ ክርስቲያን ነው። ቅድስት ማርያምን እመቤታችን ማለት ችግር የለው። እመቤታችንን እንበላት። እንኳን የእንግሊዟ ንግስት ኩን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችን እንበላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና የጨረሰችው በዘመኗ ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ እውቀት ማካፈሌ ነው። ከዛ ተዋህዶ ኦርቶዶክስ ቤተ ክርስቲያን እኮ ኢየሱስን ታውቃለች። ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን ዘጠኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው፣ ሰባቱም ብዬ ተናገርኩ። እኔ በየዋህነት እውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግ ማልማአት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገሙ ቁጥር ስባረክ፣ ተባርኬ ተባርኬ አሁን እንደው አያቋርጤ የእርግማን ብያለሁ። አሁን በዓለማችን በጣም ታዋቂ ከነበሩ የአውሮፕላን አብራሪዎች መካከል በዓለም ታሪክ አንዱ ካፕቴን ሮበርት ሊዊስ የሚባሉ ፓይለት ናቸው። ካፕቴን ሮበርት ሊዊስ በሁለተኛው የዓለም ጦርነት በአሜሪካ የኤር ፎርስ ውስጥ የአሜሪካ አየር ኃይል ውስጥ ይሳተፉ የነበሩ ግዴታቸውን ይፈጽሙ የነበሩ ሰው ናቸው። ካፒቴኑ በኦገስት 6 1945 ዓ ም ግን ለእሳቸው ለኒ ካፒቴን ሮበርት ሉዊስ የተሰጣቸው ሚሽን እጅግ በጣም የተለየ ነበር። ምንድነው የታዘዙት? ከጓደኛቸው ጋር በዛ ጊዜ ጦርነቱ በርዷል። የሁለተኛው የዓለም ጦርነት ናዚ ጀርመኒ ተሸንፋለች። ነገር ግን ጃፓን እጅ አልሰጥም ብላለች። ሂሮሺማ ከተማ ላይ አንድ ትልቅ ቦምብ እንዲጥሉ ታዘዙ፣ ከጓደኛቸው ጋር ቦምቡ የተለመደ ቦምብ አልነበረም። ርዝመቱ ሶስት ነጥብ ሶስት ሶስት ነጥብ ሶስት ሜትር ነበር። ክብደቱ ደግሞ አራት ሺ አራት መቶ ኪሎግራም ነበር። ከዩራኒየም የተሰራ የኒክሌር ቦምብ ነበር። ስለዚህ ትእዛዙን ተቀበሉ። በጠዋት ተነሱ፣ ወደ ጃፓን ሂሮሺማ በረሩ። እናም ካፒቴን ሮበርት ልዊስ እና ጓደኛቸው ቢ29 የሚባል አውሮፕላን እያበረሩ ሄደው እዛች ሂሮሺማ ከተማ ላይ አራት ሺ አራት መቶ ኪሎ ግራም የሚመዝነውን ሶስት ነጥብ ሶስት ሜትር ርዝመት ያለውን የኒኩሌር ቦምብ ከተማዋ ላይ ጣሉት። እጅግ ከባድ ነበረ። ከመቶ ሺ እስከ መቶ ሃምሳ ሺ የሚሆን ሰው ሞቷል። እልቂት ነበረ። በቅጽበት ነው የሞቱት፣ መቶ ሃምሳ ሺ ሰው። ከተማዋ ዱቄት ነው የሆነችው፣ አመድን የሆነችው በዚህ ጊዜ ካፒቴኖ በጣም የሚያስገርመው ነገር ካፒቴኑ እንግዲህ እንዲህ አይነት ድል ሲገኝ ምንድን ነው ማለት ያለበት? ዊ ዲድ ኢት አደረግነው፣ ሚሽን አካምፕሊሽድ የተላክንበትን፣ አከናወንን ድሉ የእኛ ነው፣ ድል አደረግን ዊ ዋን ነው ማለት ያለበት ካፒቴኑ። ካፒቴኑ የተናገረው ነገር ግን እጅግ በጣም አስገራሚ ነው። ቦምቡን ጥሎ አቧራው ሲነሳ ከተማው በሙሉ በጥቁር ዳመና ሲሞላ ከላይ ተመለከተና፣ ካፕቴኑ ያለው እንደዚህ ነው፣ አምላኬ ሆይ ምንድን ነው ያደረግነው? ማይ ጋድ ዋት ሀቭ ዊ ዳን። ድል አደረግን አደለም ያለው፣ አደረግ ነው ሚሽን አኮምፕሊሽድ አደለም ያለው፣ አሳካ ነው አደለም ያለው። አምላኬ ሆይ ምንድነው ነው ያደረግነው? ዋት ሀቭ ዊ ዳን ማይ ጋድ ዋት ሃቭ ዊ ዶን ይሄ ንግግሩ ተጽፎለት በመጽሐፍ ሁሉ ወጥቷል። እሱም በመጽሐፍ ጽፎታል። የእኛ ሀገር ጦርነት ላይ እንደሆነች እናውቃለን። ጭንቅ ላይ እንደሆን እናውቃለን። ይሄ ጦርነት ያልፋል። ለመሰላችሁ የዓለም ጦርነት ሁለተኛው የዓለም ጦርነት አልፏል። 75 ሚሊዮን ሕዝብ ሞቶ 75 ሚሊዮን ሕዝብ ሞቶ ሁለተኛው የዓለም ጦርነት አልፏል። እሱ ካለፈ የኛም ሀገር ያልፋል። ሱዳን ውስጥ እርስ በርስ ጦርነት ተደርጎ ሁለት ሚሊዮን ሕዝብ ሞቶ ጦርነቱ አልፏል። አሜሪካኖች እርስ በርሳቸው ተዋግተው ሰባት መቶ ሀምሳ ሺህ ሕዝብ ሞቶ ጦርነቱ አልፏል። የእኛም ጦርነት ያልፋል፣ አይቀርም ማለፉ። ካለፈ በኋላ ግን የወደሙ ኢንፍራስትራክቸሮቻችንን እያየን የተጎዱ የወደሙ ከተሞቻችንን እያየን ልጅ አልባ የሆኑትን ጧሪ ቀባሪ ያጡትን አዛውንቶች እያየን አሳዳጊ ያጡትን አባትና እናት የሌላቸውን ህጻናቶች እያየን የሞተው ትውልድ ቁጥር እየተነገረን ስንት መቶ ሺህ እንዳለቀ ስንት መቶ ሺህ አካል ጉዳተኛ እንደሆነ እየተነገረን እያየን ምን እንል ይሆን? ድላደረግን እንላለን? ሚሽን አኮምፕሊሽድ እንላለን? ተሳካልን እንላለን? አንልም። የምንለውን ልንገራችሁ። ፍርስራሹን እያየን የሬሳውን ክምር እያየን ወላጅ አልባዎችን እያየን የአገሪቷን የከተማዎቹን መውደም እያየን የምንለው ይሄንን ነው፣ አምላኬ ሆይ ምንድን ያደረግ ነው። አምላካችንን እግዚአብሔርን ግን ጣልቃ እንዲገባ መጠየቅ አለብን። ድረስልን ማለት አለብን። ይሄንን እልቂት ከልክልልን ማለት አለብን። ይሄንን ደግሞ የምታደርገው ቤተ ክርስቲያን ነች። ክቡራን አባቶች፣ ብፁዓን አባቶች፣ ቤተክርስቲያን ነች። እግዚአብሔርን ኦፊሻሊ ልታድነን የምትችል አንተ ብቻ ነህ፣ የምታረገውን አድርግ ማለት ያለባት ቤተ ክርስቲያን ነች። ያለበለዚያ ውጤቱ አምላኪ ሆይ ምንድን ያደረግ ነው፣ ዋት ሀቭ ዊ ዳን ሚያስብል ነው። አክብራችሁ ስለጋበዛችሁኝ፣ አክብራችሁም ስላዳመጣችሁኝ አመሰግናለሁ።